የዛሬ ቪዲዮያችን እንግዲህ ጥያቄዎቻችሁ መልስ የሚያገኙበት እና ብዙ የጠፋንበትን ምክንያት የምታውቁበት እና ስለ እነዚህ የሚያማምሩ እቃዎች ዋጋ የምታውቁበት ቪዲዮ ነው የሚሆነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ለመከታተል ሞክሩ። በተለይ እኛ ጋቃ ያላችሁ ልጆች የሁላችሁም ጥያቄ እዚህ ላይ የሚመለስላችሁ ነው የሚሆነው። በጣምም ጠፍተናል። የጠፋንበትን ምክንያት ሁሉንም ነገር የምታውቁት ነው የሚሆነው። ላይክ አድርጉ። ሰላም አለይኩም ራህመቱላሂ ወበረካቱ። ውድና የተከበሯችሁ የስማኤል ፈርኒቸር ቤተሰብ እንዲሁም የሐዊና የወስሚ ቤተሰብ እንዴት ናቸው ሀባይብ? እኛ ጋ በጣም ሰላም ነን አልሐምዱሊላህ ረብልአለሚን። እናንተ ጋርስ እስ እንዴት ነው? ሰሞኑን እንዴት ነበረ? እኛ ጋር አሪፍ ነው እንግዲህ ምንም አይልም። ዛሬ ደግሞ እስኪ እነዚህን እቃዎች እያሳየኋችሁ አንዳንድ ነገር እላችኋለሁ። ወይም በጣም ተጠፋፍተናል። እንግዲህ ቢያንስ ወደ ሚዲያ ከመጣን ወደ ሁለት ወር ይሆነኛል። በሁለቱም ቻና ቻናል ጠፍቻለሁ። እኔም ሀዘን ላይ ስለነበርኩኝ ነው ሀባይ። ብዙ ልጆች ደግሞ በዚህ አጋጣሚ የጻፋችሁ ሳይመለስላችሁ ቀርቶ እንግዲህ ልባችሁ ሌላ ውስጥ ሸክ ውስጥ የገባችሁ ልጆች አላችሁ። በእርግጥ መናገር ነበረብኝ፣ ግን እኔም ሀዘን ላይ ነበርኩኝ። አያት የሞተብኝ አላህ ይርሀሞ አላህ ጀነተል ፈርዶስን ይወፍቅልን አባቴ ብዬ የመካበት አያቴ የምወደው አያቴ ሞቶብኝ ነው። ሀባይም በዚህ ምክንያት ነው የጠፋዋችሁ። ብዙዎቻችሁ ሪካርድ አድርጋችሁ ሪካርዳችሁ ያልተመለሰለችሁ ልጆች ጥያቄዎቻችሁ ያልተመለሰለችሁ ልጆች ጥቃዛችሁ ደግሞ ዝም ስላችሁ ሌላ ነገር ውስጥ የገባችሁ ልጆች በዚህ አጋጣሚ ይቅርታ እየጠየቅኩኝ አሁነ ሪካርድ እንደገና ታደርጉልኛላችሁ ማለት ነው የሁላችሁንም ጥያቄ አይቼ የሚመለስላችሁ ነው የሚሆነው በነገራችን ላይ ብዙ ልጆች እቃ ይወጣሉ ብዬ አዘጋጅቼ ያው እንደዚህ አይነት ነገር ሲያጋጥመኝ በዛው ጠፋሁኝ ማለት ነው አሁን ወደ ቤቴም ወደ ስራዬም ተመልሼ አለሁኝ አልሐምዱሊላህ ረብልዓለሚን እንግዲህ ያለ ሰው ህይወት ይቀጥላል ምንም ማለት አይደለም ማለት ነው ዋናው ጤና ነው አላህ ለሁላችንም አፍያ እንዲሰጠን ዱዋ እየተደራረግን ዛሬ እንግዲህ የእህቴን አንዲት እህቴ ያለች እና የእሷን ቃና ማሳያችሁ። በጣም ገራሚ መጅሊስ ነው። ሀያቲክነስ ቦንድድ በቦንድድ ነው ከለሩ ደግሞ ጥልጥፍ ያለና በጣም የሚያምር እዚህ ጋር ደግሞ ከታች በኩል ማሳያችሁ እንትን በነጭ ነበር መጀመሪያ የመረጠችው ና ከዛ መልሳ በዚህ በአንድ አይነት ከለር መርጠዋለች። ያ ደግሞ በጣም ጥሩ ነው ለሷ፣ ለቆሻሻ ይችላል አቧራም፣ ለሁሉ ነገር ማለት ነው። እቺ ደግሞ አበባ አዲስ ነው የመጣችው ና የጨረቃ ነገር ቅርጽናት እና በጣም ነው የወደድኳት በእኔ ምርጫ አድርጌላታለውኝ ማለት ነው አበባዋን እና እንደዚህ ያምራል። ሁለት አይነት ቤቢ ነው ያደረኩላት። እነዚህኞቹ አራት ማዕዘን ቤቢዎቹ እዚህ ይባላቸው ወጥቶ ልብሳቸው ይታጠባል ማለት ነው። እና እንግዲህ እነዚህ መጅሊሶች የምትፈልጉ ልጆች ማናገር ትችላላችሁ፣ በዋትሳፕም ሆነ በቴሌግራም። እና ከዚህ በፊት ደግሞ በመሀል በመሀል ስማይል ያወጣላችሁ ቃላችሁ የኮንበልቻ ልጆች የሀርቡ ልጆች የእናንተንም እቃ ቪዲዮ ለቅላችኋለሁ። እንሻላ ይህንኛው እቃይ ደግሞ ወደ ትርትራ ከተማ የተጫነ ነው እና ረከቦቱም እንደዚህ በላስኪት አዋራ እንዳይነካው ተሸፍኖ ተቀምጦላት ነበረ። መላክ አልቻልኩም ነበር እና ወንድሟ መኪና ይዞ መጥቶ በራሱ እንግዲህ እንደዚያ አዘጋጅቼ አሟልቼ እሰጥቻታለሁ። በነገራችን ላይ ይሄ መጅሊስ የራሱ ምንጣፍና የራሱ መጋረጃ ቢደረግለት በጣም ነው የሚያምረው። እና ለእናቴ ለራሴ መጅሊስ ሳሰራ ለእናቴ ስፍላ ደግሞ እንደዚህ በዚህ አይነት ትራስ ልብስ፣ መጋረጃ ይሄ ስሱ ምንጣፍ የቱርክ ምንጣፍ የምንለው ማለት ነው፣ እሱን አዘጋጅቼላታለሁኝ። ሁሉንም ማሳያችሁ ነው የሚሆነው እና እዚህ ጋ ደግሞ እንደምትመለከቱት የተለመደው ሶስት ተከፋች ቁም ሳጥናችን። በነገራችን ላይ ካሜራማን እስማኤል የለም ና የሚቀርጸኝ ልጅ እንግዲህ እያወዛወዘ ነው ሲቀርጽ የነበረው። በነገራችን ላይ ልምድ ይላል እና ቀረብ ማድረግ ቀርጸይ ብየው ነበረ። ለማየት አልተቻለም። እንግዲህ እኛ ጋር እየታወቀ ነው። ስድት ብሎ ነው የሚወጣላችሁ እንደምትመለከቱት። ሜትር ከሀምሳ ነው አልጋዋ። አንደኛውን ፍራሽ አለው ኤክስትራ ቦንድር ሱፐር ኳሊቲ። እዛ ላይ ደግሞ 43 ኢንች ቴሌቪዥን አላት ከነ ሙሉ እቃ ማለት ነው። ቲቪ ስታንድ እና ቡፌ፣ በተለይቺ ቡፌ በጣም ቆንጆ። አሁን ላይ ቡፌ የቀረ ነው ሳሎን ቤት፣ ክችን ካብኔት እያሰራን ሁላችንም ማለት ነው። ግን እቺ በጣም ቅልጥፍ ያለች አነስ ያለች ብዙ እቃዎች መያዝ የምትችልናት እኛ። እንደምትመለከቱት ቲቪ በጣም በኦቨር እየጨመረ ነው ያለው፣ ምን እንደሆነ አላቅም። ዋጋው በተለይ አምናጋ በጣም ሰማይና ምድር ነው የሆነው ፊሪጆች እነዚህ የቅንጡ እቃዎች ናቸው ተብለው በጣም ተጨምሮባቸው ነው። ቀረጥ ላይ ምናምን እያሉ ነው የሚያወሩት። አላሁ ዓለም እንግዲህ ሸጮች ናቸው የሚያውቁት። ሙሉ ቃስ ብላችሁ ስትገዙ እንደዚህ ኤል ኤል ቢዋንም ገመዱንም እዚህ ውስጥ አሁን ሪሞት ምናምን አለ አንድ ላይ ሪሲቨሩንም ማለት ነው። ይሄንን ግን ዲሹን የተሰቀለ ከድሮ ያላችሁ ቲቪውን ብቻ ስትገዙ ይቀንስላችኋል ማለት ነው። ስማርት ቴሌቪዥን ነው። ዩቱብም፣ ዋይፋይም ሁሉን ነገር እዚህ ላይ ልክ እንደ ስልክ መጠቀም ትችላላችሁ ማለት ነው። በቲቪያችሁ ስልካችሁን አገናኝታችሁ የምትፈልጉትን ነገር መጠቀም ትችላላችሁ ማለት ነው። እና ይሄ ደግሞ እንደምትመለከቱት ውስጡ መስታወት አይደለም፣ ጉዛት ሲሆን ይሰበራል። እና ብዙ ጊዜ አሁን ላይ በራሱ በኤምዴፍ ማድረግ ጀምረናል ማለት ነው። በኤችዴፍም እንሰራለን፣ እንደ ሰው ምርጫ ነው። ቡፌ እንግዲህ በጣም በብዙዎቹ ዘንድ ተወዳጅነት ያገኘች ነች። አንድ ላይ አድርጌ እየጠበኩት ነው የመኝታ ቤቷን ቤቷንም ማቻ አድርጌ ላታለሁኝ። በሰላም እንግዲህ ወደ ሀገርሽ መተሽ የምትኖሪበት ያድርገሽ። በጣም ጎበዝ ልጅና ታታሪ ልጅናት። በነገራችን ላይ የትርትራ ልጅ ነች። ይሄ ሁሉ የአንድ ሰው እቃ ነው አንዳሱ ዜና የሆነው እና እነዚህ የፍላት አልጋዎች እንደምትመለከቱ አሁን ላይ ዋጋቸው እስከ 28000 ድረስ ሄደዋል ማለት ነው። ብቻውን ከሆነ ደግሞ 30000 እንደዛ ሄደዋል። ዋጋቸው በጣም ጨምሯል። ሀባይ እና ይሄን ይመስላል ዋጋ ለምትጠይቁ ልጆች ማለት ነው። ኮስሞዋ ደግሞ 15000 የኮስሞ ነው ብዙም ያልጨምረው። ያው ግን አይነት አይነት አለው የሚጨምርና የሚቀንስ እና ይሄ በሻማ የተቋጠረው የትራስ ጨርቅ ነው። ቪዲዮ ከረዘመ እህቴ አይሻ ከስራ አስቀምጣለሁ። እንኳን እዛ ላይ ገብታችሁ ይዩት። በጣም የሚያምር የትራስ ጨርቅ ነው። በመጅሊስ ጨርቅ የተሰራ ለእናቷ አራት ፍራሽ አላት፣ አስራ ሁለት መከዳ። ይሄ ምጣር ደግሞ እስከዛሬ ከማሰራው ለየት ያለ ነው። ከስር እንደዚህ የሊጥ ማስቀመጫ አለው ማለት ነው። ቤታችሁ ሳይዝረከረክ ስትጨርሱ ሊጣችሁን አጣጥባችሁ እዚህ ውስጥ ማስገባት ትችላላችሁ። እስከ አርባ ሊትር ይይዛል ተብሎ ነው የተሰራው። በቀጠሮ ነው ያሰራሁት። ቁመቱንም ከፍ አድርጌ ነው ያሰራውላት ማለት ነው። እንደዚህ እንግዲህ ምጣዱም የራሱ ይገጠምለታል። ኤሌክትሪክ ነው፣ የኤሌክትሪክ ምጣድ ነው። በኋላ ወደዚያ ዙሬ ራሱ መቆጣጠሪያ ምናምን አለው እና ብሬከር ምናምን አለው የራሱ ሁሉንም ማሳያችሁ ነው የሚሆነው። ሀቢብ ይህችን መጅሊስ እንዴት አያችኋት? እኔ በጣም ነው የወደድኳት። ከሱቅ ያምጥቼ ቤት ነበር የፈረሽኩት በአንድ መውሰድ እንዲሚያቸው እና መንገደኛ ሁሉ በቃ እሱን ነው የሚያየው፣ መጅሊሱ ማለት ነው። በጣም ነው ቀልብን የሳበው። ይሄ ፍሪጅ ደግሞ ሁለት መቶ ስልሳ ሊትር የሚባለው ነው ማለት ነው። በቦስ እና በቦክቴሪያ በሚባለው አሪፍ ነው። ገዝታችሁ ተጠቀሙ። ውላችሁ አለውኝ። ሀባይም ለመግዛት ሀሳቡ ያላችሁ ይህንን ይመስላል። አሁን ይህ መጅሊሷ እንዳይቆሽባት አሽግላት አለውኝ። እናቷንም ዕቃ በአንድ ሁሉን ነገር እንደዚያ ሟልታ እንግዲህ የወንድሟ መቶ ቁሞ እያስጫነ ነው። እና እንግዲህ አላህ በሰላም ለሀገራቸው ያብቃቸው። እኔም የጠፋሁበት ምክንያት በዚህ ምክንያት ነው። ከዚህ በኋላ አልጠፋችሁም። የምትፈልጉትን ጥያቄ ጠይቁ። እስከዛሬ ደግሞ ጠይቃችሁ ሪካርድ ያልተመለሰላችሁ ልጆች እንደገና ሪካርድ አድርጉልኝ። ምክንያቱም እኔ ወደ ሁለት ወር ስለቆየሁኝ ወደ ታች ሂዶብኛል ማለት ነው። ሀባይብ የሁላችንም ችግር ከተነጋገርን የማይፈታ ነገር የለምና ዝም ስላችሁ ሌላ ነገር መስሏችሁ ከሆነ ኦፍ በሉኝ በመሀል መጥቼ መናገር ስላልቻልኩ ነው እንጂ ዋይፋይ ላይ አለ፣ ዋይፋይ ቤታችን ስላለ ስልኬ ሀያ አራት ሰዓት ኦንላይን አለ። ግን መመለስ ማውራት፣ ስለ ስራ ማውራት ስላልፈለግኩም ጥሩ ላይም ስላልነበርኩ ነው። አሁን መምጣት ትችላላችሁ። እንሻአላ ሀዊ ኤንዳውስ የሚለው ቻናሌ ላይ ደግሞ የቀን የቀን ውሎዬን እያካፈልኳችሁ ነበረ። እዛ ላይም ብቅ በሉ እንሻ አላ ከዚህ በኋላም አብረን ነው የምንውለው ማለት ነው። ሁላችሁም ደግሞ ገብታችሁ ኮመንት ላይ ጻፉልኝ። ኢንሻአላህ ከዚህ በኋላ አንጠፋፋም፣ እንገናኛለን ላችኋለሁኝ